እኔ አንድ ጥያቄ ጠይቃያችሁ አበቃለሁን። የእግዚአብሔር መላእክት ቅዱሳን መላእክት ይረዱናል፣ ያማልዱናል፣ ያድኑናል። ብዙ ጊዜ ሰዎች ጥያቄ ሲያበዙብን ሲያበዙብን ተሸማቀን ተሸማቀን አንዳንዴ ለመመስከር እንቸገራለን። እና እኔ አንድ ጥያቄ ልጠይቃችሁ። አንድ ሰው አሁን እዚህ ቅዱስ ሚካኤል ቤተ ክርስቲያን መጥቶ ሚካኤል ሆይ ከአምላክ በተሰጠ ስልጣን አማልደ ከዚህ በሽታዬ አድነኝ ብሎ ይህ ሰውዬ ለሚካኤል ተስሎ ዳነ ይህን ሰውዬ አዳነው ማን ነው ሚካኤል ነው ወይስ እግዚአብሔር አይሰማም በጣም ጥሩ እሺ ሌላ ጥያቄ ልጠይቃችሁ መጽሐፍ ቅዱስ ላይ ኢዮብ የሚባል ሰው ታሪክ ተጽፏል አደለም መጽሐፈ ኢዮብ ላይ መላእክት ሁሉ በእግዚአብሔር ፊት ለመቆም መጡ፣ ይላል ሲመጡ ሰይጣንም መጣ እግዚአብሔር ፊት ቆመ። ከወዴት መጣ አለው እግዚአብሔር። ዓለምን ዞርኳት ተመላለስኳት አለ። እየሰማች ነው ዓለምን ምን አልኳት? እኛ ድሮ ትምህርት ቤት ስንማር ማጅላ ነው ዓለምን የዞረው አደለ? ግን ሰይጣንም ዞሮ አለ ካያችሁ፣ ዓለምን ዞርኳት ተመላለስኳት አለ። አሁን ዓለምን የሚዞረው ሰይጣን ለጥሩ ነው ለመጥፎ ነው? ዓለምን ለማበላሸት ነው አይደለም? ሰይጣን ዓለምን ለመተናኮል የሚዞር ከሆነ ሚካኤል ዓለምን ለመታደግ ይዞራል። አይዞር ይዞራል። ከዛ ምን አለው እግዚአብሔር፣ ባሪያዬን ኢዮብን አየኸው አለው። ባሪያዬን ኢዮብን አየኸው፣ እንዴት አይነት ጻድቅ ሰው እንደሆነ እንዴት ቅን እንደሆነ ተመለከትክልኝ አለ። እግዚአብሔር አየኸልኝ የሚለው ሰው መሆን እንዴት መታደል ነው በእውነት። አየኸው እንዴት አይነት ቅን እንደሆነ አለው። አይ እሱ ቅን ባይሆን እኮ ነው የሚገርመው። ምን አጉድለህበታል? ሀብት ሰትኸዋል፣ ንብረቱ ሞልቶታል ተርፎታል። አስር ልጆች ሰትኸዋል፣ ባለጸጋ ነው፣ ጤናው የተሟላ ነው፣ ትዳሩ ያማረ ነው። ምን አጎደልክበት? ከነዚህ አንዱን ብታነሳበት ግን ይሰድብሃል አለ እግዚአብሔር። ምን አለው? ሂድ የወደድከውን አድርግበት፣ ህይወቱን ግን እንዳትነካ አለው። ምኑን እንዳትነካ አሁን እንዳትገድለው ግን የፈለግከውን አድርግበታል። በጣም ጥሩ አለ ሰይጣን። ፍቃድ አገኘ። ከማን ነው የተፈቀደለት? ሄደና የኢዮብን ሀብት ንብረቱን በአንድ ቀን አወደመበት። በሚሊየን የሚቆጠር ሀብቱን ንብረቱን፣ ከብቶቹን፣ ያለውን ነገር እርሻውን ሁሉ በአንድ ቀን አወደመበት። ኢዮብ ወሬውን ሲሰማ እግዚአብሔር ሰጠ፣ የእግዚአብሔር ስም ምን ያለ ይሆን አለ። አይገርምም አሁን ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? ሚካኤል እጅ እኮ ነው፣ ጉድ ይሆንኩት ነው ምንለው፣ አለ ምን ነው ምን አረኩ ነው ምንለው እኮ ኢዮብ ግን ሀብት ንብረት ሁሉ በአንድ ቀን ወድሞ፣ እግዚአብሔር ሰጠ እግዚአብሔር ነሳ። ሰይጣን ቀጥሎ ምን አደረገ? አስር ልጆቹን በአንድ ቀን ገደለበት። ስንት ልጅ አይከብድም? አስር ልጅ በአንድ ቀን፣ እንደው አንድ ሁለቱ ቢተርፉ ምናል፣ አስር ልጆቹ ሞቱበት። ሰይጣን ተንኮሉን አያችሁ። መጀመሪያ ልጆቹን አልገደለበት። መጀመሪያ ቢገልበት በኋላ ሀብቱ ሲጠፋ እንኳን ሀብቴ ልጆቼም ጠፍተዋል ይላል፣ ጦሴን ይዞ ይሄድ ይላል። ስለዚህ በመጀመሪያ በሀብቱ ፈትነው ቆይቶ አስር ልጆች ገደለበት። እግዚአብሔር ሰጠ። ከዚያ ምን አለ ሰይጣን፣ ከራስ ፀጉሩ እስከ ግር ጥፍሩ በቁስል መጣ። ሰውነቱ ቆሰለ። የገዛ ቁስሉ እስኪሸተው ደረስ በሸክላ ነበር በገል ነበር፣ የሚያከው ቁስሉን የሚያከው። ቁስሉ እስኪሸተው ደረሰ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። አሁን ጥያቄ ልጠይቃችሁ? ኢዮብ ላይ መከራ ያወረደበት ማን ነው? እግዚአብሔር ነው ወይስ ሰይጣን? እግዚአብሔር ነው ወይስ ሰይጣን ነው? በጣም ጥሩ ጥሩ መልሳቸዋል። ሰይጣን ነው አይደለም እሺ ቅድም አንድ ሰውዬ እዚህ ቤተ ክርስቲያን መጥቶ ሚካኤል ወይ ከአምላክ አማልደ ካለብኝ በሽታ አድነኝ አለ። ቅዱስ ሚካኤል አማልዶ ይህን ሰውዬ ፈወሰው። ይህን ሰው እያዳነው ሚካኤል ነው ወይስ እግዚአብሔር ነው ስላችሁ ምን አላችሁ? እግዚአብሔር ሰይጣን እግዚአብሔር ጋር ቀርቦ አስፈቅዶ በእዮብ ላይ መከራ አወረደበት። እዮብ ላይ መከራ አወረደው ማን ነው ሰይጣን ነው ወይስ እግዚአብሔር ነው ስላችሁ ማን አላችሁ? ሰይጣን አላችሁ። ምንድን ነው ሚካኤል ስሙ እንዲጠራ ሰይጣን መሆን አለበት ወይ? ነው ምን ማለት እንደፈለግኩ ላብራራላችሁ? ለሰይጣን እዮብ ላይ መከራ እንዲያወርድበት ፍቃድ የሰጠው ማን ነው? ለሚካኤል አንድን በሽተኛ እንዲፈውስ ፍቃድ የሰጠው ማን ነው? ስለዚህ እግዚአብሔር ሁለቱንም የፈቀደ እሱ ነው አደለ? ኢዮብ ላይ መከራ ያወረደው ማን ነው ስላችሁ ሰይጣን ካላችሁ፣ ይህም በሽተኛ የፈወሰው ማን ነው ስል ማን ማለት አለባችሁ? ሚካኤል ማለት አለባችሁ። ምክንያቱም ለሰይጣንም ክፉ እንዲያደርግ ለሚካኤልም በጎ እንዲያደርግ ፈቃድ ሰጪው ማን ነው? ወርደው ስራውን የሰሩት ግን ሚካኤልና ሰይጣን ናቸው አይደለም? ሰይጣን ለማለት የምንፈጥነውን ያህል ሚካኤል ለማለት መፍጠናል። እስቲ አንድ ጊዜ ሚካኤል፣ ቅዱስ ሚካኤል ክብር ምስጋና የደረሰው በሆነ የመጨረሻ አንድ ጥያቄ ልጠይቃችሁ። ሰይጣን እግዚአብሔር ፊት ቆሞ የጠየቀው ፍቃድ የጠየቀው ለኢዮብ ክፉ ለማድረግ ነው ወይስ መጥፎ ነገር ለማድረግ ነው? ማን ነው? ጥሩ ለማድረግ ነው መጥፎ ለማድረግ ነው? አይሰማም? ለኢዮብ መልካም አስቦ ነው ክፉ አስቦ ነው አይደል? ማን ፊት ቆሞ ጠየቀ? እግዚአብሔር ፈቀደለት አልፈቀደለት? ክፉ ነው ሰይጣን አይደል? ለክፉ ሰይጣን፣ ለአመፀኛው ሰይጣን ክፉ ነገር አስቦ ኢዮብን ለመጉዳት አስቦ ሲጠይቀው ማን ፈቀደለት? ያ የወረደው የረከሰው መልአክ ሰይጣን ኢዮብን ለመጉዳት ብሎ ሲጠይቀው እግዚአብሔር ፈቀደለት። ሰይጣን ኢዮብን ለመጉዳት ሲጠይቅ እግዚአብሔር የሚፈቅድለት ከሆነ ሚካኤል እኛን ለመጥቀም ሲጠይቅ ይፈቀደለት አለ? ይፈቀደለት። መላእክት የሚጠይቁት እኮ የእኛን መዳን ነው አይደለ? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መላእክት አይደሉምን? ደስ ይበላችሁ ምእመናን፣ ሚካኤል ስለ እኔ ስለ አንተ ተንበርክኮ ምሕረት እስክናገኝ ድረስ እግዚአብሔር ፊት ይለምናል፣ ይጸልያል። እግዚአብሔር የሚካኤልን ጸሎት ይሰማል አይሰማም? የመላኩን ጸሎት ይስማልን? እግዚአብሔር አይተነዋል። ትንቢተ ዳንኤል ዘካርያስ ምዕራፍ አንድ ቁጥር 12 ላይ ሰባ ዓመት ሙሉ የተቆጣሃቸውን እስራኤላውያንን የማትምራቸው እስከ መቼ ነው አለ። እስኪ በሉ የማትምራቸው እስከ መቼ ነው? ሚካኤል እንደዚህ ነው የሚለው። እስከ መቼ አትምራቸው። በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከ መቼ ነው ይበልልን። ይችን ሀገር ማትምራት እስከ መቼ ነው ይበል። በእውነት ይሰማዋል፣ እግዚአብሔር አይሰማውም? ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማም? የዮና ልጅ ስምዖን፣ ወይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል ሰይጣን የእኛን እምነት ለማበላሸት እኛን እንደ ስንዴ ለማበጠር ይለምናል። ቅዱስ ሚካኤል ደግሞ ማራቸው ማራቸው እያለ ይለምናል። እንደዚህ ለእኛ መዳን የሚንሰፈሰፉ ሁሉ መዳንን እንዲወርሱ የሚካኤል ልመናው ምኞቱም እንደሆን ታውቃላችሁ። እዚህ ግቢ ውስጥ ካለ ሰው አንድም ሰው ገነት ሳይገባ እንዳይቀር ነው። አንድም ሰው ወደ እግዚአብሔር መንግሥት ሳይገባ እንዳይቀር ነው ልመናው ሚካኤል የዋሁ መልአክ ልመናው ይሄ ነው። እንደ ሰይጣን ክፉ አይደለም የሚያስበው። ሰይጣንን እንኳን የማያስቀይመው የዋሁ መልአክ፣ እግዚአብሔር ይገስጽ ከማለት በላይ ክፉ ቃል ካፉ የማይወጣው ቅዱስ ሚካኤል ለእኛ መዳን ነው የሚለምነው። ለእኛ መዳን የሚለምኑ መላእክትን ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? የሰማነውን በልቡናችን ያሳድር።